ቃልን ቁጥር ሁለት የጥፋት ጉድጓድ የጥፋት ጉድጓድ የረግረግ ጭቃ ይለዋል። ከረግረግም ጭቃ አወጣኝ፣ ከጥፋት ጉድጓድ ከረግረግ ጭቃ አወጣኝ፣ እግሮቼንም በድንጋይ ላይ አቆማቸው፣ አረማመዴንም አጸና፣ አዲ አዲስ ዝማሬን ለአምላካችን ምስጋና በአፌ ጨመረ ይላል። ይሄ ሰው ዳዊት አዲስ ዝማሬ በአፉ ከመጀመሩ በፊት ገና እግሮቹ በድንጋይ ላይ ከመቆማቸው አረማመዱ ከመጽናቱ በፊት የጥፋት ጉድጓድ ውስጥ ነበር። ግረግረግ ጭቃ ውስጥ ነበር። አስቸጋሪ ሁኔታ ውስጥ ነበር። ዝማሪያው መጨረሻ ላይ ነው የመጣው። የእግሩ ጽናት፣ የአካሄድ ጽናት የመጣው መጨረሻ ላይ ነው። በትክክለኛው እግዚአብሔርን በማወቅ መሰረት ላይ የቆመው ከዚህ ሁሉ በኋላ ነው። ምን ላይ ነበር ካልን የጥፋት ጉድጓድ የረግረግ ጭቃ። እዚህ ውስጥ ሆኖስ ቆየው እስኪመጣልኝ እስኪያወጣኝ ካለውበት ነገር እስኪያወጣኝ፣ ጸሎቴን እስኪመልስ፣ ለረጅም አመት ጸልይ የነበረውን ጸሎት ለወጣቶች ሊሆን ይችላል፣ ለጠፉት ሊሆን ይችላል፣ ከእግዚአብሔር ቤት ለኮበለሉት ሊሆን ይችላል፣ ለቤቱ ጉዳይ ሊሆን ይችላል፣ ለልጆቻችን፣ ለትዳራችን እግዚአብሔር አምላክ እስኪያወጣው ድረስ ከመውጣቱ በፊት የእግዚአብሔርን ደጅ ይጠና ነበር። ስለዚህ የቆዩ ሰዎች መፍትሄ አላቸው ማለት ነው። የቆዩ ሰዎች አንዳንድ ነገር ትንሽ ቅርጹን ማጣት ሲጀምር አይት በቃ ይቀር እንላለን። አንዳንዱን ነገር እንደነ አላዛር ቤት በቃ አለቀ፣ አከተመ፣ በቃ ተበተን፣ ሞተ፣ ሸተተ ብለን የምንላቸው ነገሮች ደጅ እንድጠናባቸው ይፈልጋል እግዚአብሔር። አይገርማል። ብታምስ የእግዚአብሔርን ክብር ታያለሽ ብያላልኩሽ የአንዳንዱ ነገር የብልሽቱ ጥግ የእግዚአብሔር የክብሩ መገለጥ ምክንያት ስለሆነ ማለት ነው ሙታንን ሲያስተነሳ የመጀመሪያው መሰለኝ እንግዲህ በደቀ መዛሙርቱ መካከል ኢየሱስ የሞተን ሰው አራት ቀን የሸተተን ነገር ማለት ነው። ከዚህ አንዳንዱ እጃችን ላይ የተበላሸው ነገር የክብሩ መንገሪያ ይሁን፣ ለሚሰሙን እና ለሚያዩ ክብሩን ማውሪያ፣ ታላቅነቱን መንገሪያ ስለሆኑ ቢሸቱም ደግመን እናንሳቸው፣ ቢበታተን እናንሳቸው። እንደተበተነ ጨሌ የሆነ ነገራችሁን በቃ። ደግሞ እንደገና እንኳን ለመሰካካትና ለማስተካከል ልብን የሚያዝል ጉልበትን የሚያዝል እንኳን ቢሆን ድጋሚ እንድናነሳቸው ይፈልግ ይሆን? እግዚአብሔር በልባችን እያለ መንፈስ ቅዱስ እንድንጸልይበት እየፈለገ በሀሳባችን እየመጣ እየተደጋገመ ነገር ግን አይ ይህን ያህል ጥግ ሂዶ ይህን ያህል ተበላሽቶ መልሼ እንደገና ቆይቼ ይላል እና አላዛር ቤት እንዳደረገው። ስለዚህ ቆይተ እንደ እጁንነት ና ዘንበል ይላል። ጩኸትን የሚሰማል እንዴት ባለ የጥፋት ጉድጓድ ጥልቅ የሆነ የጥፋት ጉድጓድ ውስጥ እንኳን ብንሆን ዘንበል ይላል። ለእነማ ለሚቆዩ ሰዎች ስለማን ለምን ይሆናል ማንቀበሉ አንዳንድ ነገሮቻችን ተራ ተስማ ትልልቅ ጥያቄዎችን በእግዚአብሔር ፊት ይዞ የቆዩ ሰዎች ትልልቅ ለጀኔሬሽን የሚሆን መልስን ይዘው መጥተዋል። በእግዚአብሔር ፊት የቆዩ ሰዎች፣ የሰነበቱ ሰዎች፣ የከረሙ ሰዎች። እኔ ሊያውም በቀለ ራሴ ስል ነበረ ቆይቼ ያለ ጌታ። ወይ መቆየት ብቻ አይደለም መክረም፣ ምንም ማቅም ስጠኝ መሰንበት፣ መሰንበት፣ መቆየት፣ መዋል፣ ማደር በር ዘግቶ ላይሆን ይችላል በስራ ላይ ያለን ድራይቭ እያደረግን ኩኪ እያደረግን ሊሆን ይችላል። ከልጆቻችን ጋር ሆነን ሊሆን ይችላል። ግን ያንን ነገር በቃ መቆየት ላይ በጌታ ፊት ይመጣል። ጌታ ጌታ ምስክሬ ነው። እኔ ቃል አቅም ሆኖኛል። ብዙ ያነሷቸው ነገሮች አይ አሁን ይሄ ነገር እንደዚህ ምና እያልኩባቸውን ነገሮች ትልልቅ ሊሆን ይችላል ጥያቄ ትንንሽ ከምድር ለምድር ይሆናል አባባል የገባቸው እዚህ ምድር ላይ ስንኖር ይዘን የምንዘልቃቸው አንዳንድ ነገሮች አሉ። የተበላሹ ነገሮች ለእነሱ ብቻ አይደለም በዘላለም ፍቃድ ውስጥ በእግዚአብሔር ፊት ቆይተው ጸሎት የጸለዩ የሰነበቱ ሰዎች ትልቅ ነገሮች ነው ይዘው የመጡት። ትልቅ እነ መጥምቁ ዮሐንስ የመጡበትን ቤት እነ ኤልሳቤጥ ጸሎት ተሰማ። ስንት ጊዜውን ይጸልዩ። ሳሙኤል የመጣበት ቤት ቆየች ኮ ለዓመታት እየተመላለሰች እየተመላለሰች፣ መመላለሳችን ውስጥ መቆየት መሰንበታችን ውስጥ እግዚአብሔር መልሱን ይዞ ይመጣል። ስለዚህ እንቆይ ነው። ለስንት ጊዜ እንቆይ? ለቀናት፣ ለወራት፣ ለሳምንታት፣ ለዓመታት ለዘመናት አንዳንዶቹ እየጸለዩ ቆይተው ለሞታቸው ስጥቂት ስቃን ሲቀራቸው ነው ያ የቆዩበትን ጥያቄ እንደነስ መሆን ማለት ነው። ስለዚህ መቆየት ደግ ነው ወገኖቼ። ለእኔም ለእናንተም የመቆየትን ግን እግዚአብሔር ይስጣችሁ። ተባረኩልኝ። በጣም ወዳችኋለሁ። በጌታ ፊት ነገሩን ይዘ እውነት እና ጥቂት ጥቂት ሰሞኑን አየሁትኝና ለካ ቃል ውስጥ ቁጭ ማለት ለካ መዳን እዛ ውስጥ ነው ያለው። የነፍሴ መዳን እለት እለት የነፍሴ መዳን ለካ እዛ ውስጥ ነው ያለው። ለረጅም ዓመታት የምቸገርበት ነገር ነበረ። ቅድም እንዳልኳችሁ ለረጅም ዓመታት ጌታ ወይ ይሄ ነገር ከላይ ላይ ይነሳ እያልኩኝ ሜቢ ላይክ አይሩ ኖ አስራ አስራ አስራ ምናምን ዓመት ምናልባት አይሩ ኖ ረጅም ዓመት ስልችት ብሎኝ የተውኩት ስልችት ብሎኝ መገ እና አዝናለሁ፣ አዝናለሁ። ከዛ ግን የሚገርማችሁ የሆነ ቀን በቃ ኮሚትመንት ውስጥ አለ መጽሐፍ። እኔ የማንበብ ችግር አለብኝ። ጀምሬ ያን መጽሐፍ ደግሞ ያልኳችሁን መጽሐፍ ጀምሬ እራሱ አቆሚዋለሁ። ወደ ሶስት መቶ ምናም ፔጅ ካነበብኩ በኋላ አንድ ቀን ቁጭ ብዬ እያነበብኩኝ እያለ ያንን ችግሬን አገኘሁት። ያንን ችግሬን ለዓመታት የተቸገርኩበትን ነገር አገኘሁት ማለት ነው። ከዛ በኋላ በቃ ሆነ የሆነ ልቤ ስብር አለ። ጌታ ወይ ይሄን ነገር እያልኩት ሳላቆ ተንበረከብኩኝ። ለካ አቅም ተለቋል፣ የጸጋ ቃሉ መንፈስ ተለቋል። ለካ ያንን ነገር ከላይ ላይ የሚያነሳበት ቀኑ ደርሷል ማለት ነው። ትዝ ይላችኋል? ጳውሎስና ሲላስ ናቸው መሰለኝ ነው አይዶ ነ ጴጥሮስና ማን ናቸው ወደ ቤተ መቅደስ ሲሄዱ ለረ ሽባ የነበረ ሰው፣ መልካም በተባለ ቦታ ላይ የተቀመጠ ሰው እሱ ሰው ኢየሱስ እያለ እኮ ነበር። ኢየሱስ ወደ ምኩራብ የኔ እዛ ምኩራብ ሲገባ ወይ አልፎታል። ወይ ሰውዬው ያን ቀን እንዴት ነው የመጣው? ብቻ የሆነ ነገር እነ ጴጥሮስ ጋር ደረሰ። እነ ጴጥሮስ ጋር ብርና ወርቅ የለንም፣ ተነስ አሉት። ኢየሱስ አውቆ ያላለፈው ነገር ግን ቀን ቀጠሮ የተቀጠረለት ቀነ ቀጠሮ የተቀጠረለት ሽባነቱ የሚተረተርበት በቀያን ቀን ነበር። ያቺ ራሷ የስንፍና የድካም መንፈስ ያጎበጣት ይላል ለአስራ ስምንት ዓመታት የተመላለሰች ይላታል። አንዳንዴ ነገሮቹ ከኛ ላይ ስላልተነሱ ባይብሉንም ወርውረን እናስቀምጠዋለን። ይደክመናል። በቃ ድክም ይለናል። ለማንበብ እንደክማለን፣ ጌታን ለመጠበቅ እንደክማለን። በቃ ድክም ይለንና ከዛ በኋላ በቃ ግዴላችሁም። የትኛው ቀን ላይ ፈውሳችሁ እንደሚመጣ ስለማታውቁ፣ የትኛው ቀን ላይ በዚህ ጉዳይ ላይ እንደምንፈወስ ከላያችን ላይ እንደሚንከባለል ስለማናውቅ ይህንን ማቆም የለብንም። ማንበቡን አለማቆም በዚህ ጉዳይ ላይ እያሉ አለማቆም፣ ጌታዊ ነገር አንሳው ከላይ ላይ ማለትን አለማቆም። እኒያች ሴት ሰሞኑን ሳንባት አሳዘነችኝ። ኢየሱስ እኮ ይመጣል። ኢየሱስ ወደዛ ምኩራብ እኮ መጥቶ ያውቃል። ምኩራብ ከሆነ እንግዲህ ይኖራል እየመጣ ነበር። ሌሎችም እንትኖች፣ አስተማሪዎች፣ ካህናት ሜይ ቢ አይተው አልፈዋታል። ች ሴት አልፈዋታል። እንዲህ ጎብጣ ማለት ነው የድካም መንፈስ ያጎበጠ እንዲህ ብላ ቀና እንኳን የማየት ቢቢ እንዲህ ብላ ይሁን የምታየው፣ መመላለሱን አልተወችም። ትመጣለች፣ ትሄዳለች፣ ትመጣለች፣ ትሄዳለች። እየሱስ ይህኔ ሲሰብክ አንድ ቀን አይቷታል፣ ዝም ብሏታል። ከዛ ደግሞ ሌላ ቀን ምታለች፣ ዝም ብሏታል። ሲማሩ ነበረች፣ ዝም ብለዋታል። በቃ አስተማሪዎቹ እያስተማሩ በቃ ግን በጣም የሚገርመው ነገር አንድ ቀን ላይ ነይ ነይ አላት። አይገባሽም ቃሉ ላይ እመላለሳለሁ አይደክመኝም። እዚህ ቃል ላይ መምጣት አይደክመኝም። አንዱ ቀን ላይ ዮሐንስ ወንጌልን ስገልጥ፣ አንዱ ቀን ላይ የማቴዎስን ወንጌል ስገልጥ፣ አንዱ ቀን ላይ ዘፍጥረትን ስገልጥ፣ አንዱ ቀን ላይ ብዙ ጊዜ በፎሳችንና በእኛ መካከል ያለው ርቀት ምንድን ነው ብለን ካለን ቃሉ ላይ ቁጭ የማለታችን ጉዳይ ነው። በቃ በጌታ በኢየሱስ ክርስቶስ በቃ አይደክመንም፣ አይደክመኝም። አነባለው አንዱ ቀን ላይ ሰሞኑን እራሱ ሁለት ነገር ከላይ ላይ አንስቶልኛል። ጌታ ሁለት ነገር በእውነት እንዴት ደስ ይላል። ደግሞ ጌታ ምስክሬ ነው። እንዲች ወደ ትፋቱ አትመለሱም። እንደገና አንዴ በቃሉ መቁረጫ ይቁረጠው እንጂ አንዴ ያንሳው፣ እስኪ ያነሳውን፣ እስኪ ያነሳውን ካነሳው በኋላ በቃ አይመለስም። ማሰብ ራሱ አልችልም። ያው ያንን ያልኳችሁን መጽሐፍ በቃ የሆነ ቀን ላይ ነው። ያውም ሌላ ሀገር ነበርኩኝ። ቁጭ ብዬ አይገባኝም የተጻፈው ነገር ዮሐንስ ራዕይ ማብራሪያ ነው ወይ እያልኩኝ መጽሐፉን ዝም ብዬ እያገላበጥኩ ሳነበው በቃ አገኘሁት። ከዛ በኋላ ድግጥ አልኩኝ፣ ልቤ ዝም አለ። ጌታ ሆይ አልኩኝ፣ በቃ ንስሐ ገባው ምናምን ነገር ሳላውቀው ከላይ ላይ ብድግ አርኳ አንስቶታል ጌታ ድጋሚ ያን ነገር መሆን አልቻልኩ። ድጋሚ ያንን ነገር ማድረግ አልቻልኩ። አንስቶታል። ሰ ከቃሉ ርቆ ፈውስ የለም። ከቃሉ ርቆ ፈውስ የለም። ፈውስ እንፈልጋለን። እግዚአብሔርን መምሰል እንፈልጋለን። ይኸው ከዚህ ውጭ በኮንፌሽን አይሆንም። ወንድን እመስላለሁ፣ እመስላለሁ፣ እመስሏል በማለት አይሆንም። በዝምታ መቁረጥ የሚችል መቁረጥ የሚችል ይህ እግዚአብሔር በላያችን ላይ እንዳይሰራ የተዘራውን ዘር ነው ሊለቅም የሚመጣው ስለ አራቱ የመሬት አይነቶች ሲናገር መጥቶ የሚለቅመው እኔ ይገርመኛል እንዴት ነው ምን ቃሉን መጥቶ የሚለቅመው ቃሉን ነው ሊለቅመው አለ የሚለው እኛ ጋር እንዳይቆይ ስር እንዳይሰድ ፍሬ እንዳናፈራ ስለ ትዕግስት ተሰብክን። ያ ስለ ትዕግስት የተሰበኩት ነገር፣ ስለ ይቅርታ የተሰበኩት ነገር በእኔ ዘንድ እንዳይቆይ፣ ከአይምሮ ውስጥ ነው ትምህርቱን የሚወስዱ ከቆየሳ፣ ቀስ እያለ በቆርት ይሆናል፣ ቀስ እያለ ስር ይሰዳል። እንዳላሰላስለው ኤክሳይትድ ሆኜቻችሁ የስ አሜን ላለው ቤት ስገባ የለም፣ እንቆያለን፣ እንመላለሳለን። እመላለሳለሁ፣ እዚህ ቃል ላይ እመላለሳለሁ። አንድ ቀን ይቆርጧል። እግዚአብሔር መልካም። ስለዚህ አስተማሪው በእናንተ ካልደከመ ለምንድን ነው እኛ ተማሪዎቹ? በአስተማሪው ምን ደክመው ነው እሱ እየተመላለሰ ለማስተማር አይደክመው፣ እየተመላለሰ ለማውራት አይደክመውም፣ በዚህ ነው እያለ ለመጠቆም አይደክመውም። አይደክመውም፣ እኔም አይደክመኝም። ሰሞኑን የገባኝ ነገር እሱ ነው። ፕላስ ደግሞ እመኑት፣ ጌታን እመኑት ሶስት ነው ይቆርጠዋል። እመኑት። ባለማመናቸው ነው ምድረ በዳ ይቀሩት። አይ ራሱ የእኔ ሰላሳ ዓመት ነው ያጨስኩት ሁኬርስ በቃ ጌታ ይቆርጠዋል። በቃ ድራግ ነው እመኑት። ጌታ ምስክር አምናቸው ወደዚህ ነው ወደዚህ፣ ወደሚያቃጥል፣ ወደሚያቃጥል፣ ወደሚቆርጥ፣ ወደሚገርዝ፣ ወደዚህ ቃል ሳይሰለቸን ዘፍጥረት፣ ዘጸአት እያልን እናነባዋለን አንዱ ቀን ላይ የለም እንዳይገኙ ነው። በቃ ይገርዘዋል። ማንኛውም አይነት ነገር ጠናት ተስፋ ቆርጠን እንድንት ነው የሚፈልገው ማንበብን እንድንተው እያነበብን የሚቀስ ይሄው ቃል ነው። ውስጣችን መጸጸትን ንስሐን፣ ይቅርታን በውስጣችን የሚፈጥረው ይህን ነው። እግዚአብሔር ያለ ቃሉ አይሰራም። ከቃሉ በስተጀርባ የሚሰራ አላክም። ስለዚህ ዝናብና በረዶ ከሰማይ እንደሚወርድ ምድርን እንደሚያረካት ታበቅል እና ታፈራ ዘንድ እንደሚያደርጋት ዘርንም ለሚዘራ እንጀራንም ለሚበላ እንደሚሰጥ እንጂ በከንቱ እንደማይመለስ ከአፌ የሚወጣው ቃሌ ነው እንዴት ከቃሉር ቤቱ ጋ ይስራ በምን ይስራ ስትለምኑ እራሱ በቃሉ ካልሆነ አይሰራም እንደ እንደ ቃሌ አንደመናችሁም ነው የሚለው በምንኛ ልለምነው ጌታ ሆይ ይላለሁ ጌታ ሆይ እና ልክ ቃል ሲመጣ ሰሞኑንም እንደዚሁ የሆነ ቦታ ነው ብቻ እየነዳው የሆነ ቃል ጦ አረገኝ ይባን ለይ ጊዜ ቃል ለፈውስ የሚሆን እግዚአብሔር ከላ ያይቶ ሊመታበት የሚችልበት ደግሞ የሆነ ነገር አለ። እና እየነዳው ያለ ድንግጥ አልኩኝ። በጊዜው ስለሆነ ነገር እያወራው ነበረ። ስለሆነ ሰው ድካም እያወራው ነበር እና እና ይቺ ቃሏ የቃሏ ጫፍ ናት። ወደ አይምሮ የመጣችው ወደ አይምሮ የመጣችው እንደ ቃሉን ምንም አንዳንድ ጊዜ ዝም ብሎ ብርታት ብርታታችንን ነው የምናወራው። ድካም ድካማችንንም ማውራት ጥሩ ነው፣ እና ስለ አንድ ሰው ድካም ነው በር ማወራው ከዛ በኋላ የንጉስ ነገርን መሰወር ለእግዚአብሔር ክብሩ ነው፣ ነገስታት ግን ነገርን ፈልፍለው ያወጣሉ የሚል ቃል ሙሉን ነው አሁን ያልኩላችሁ፣ እንጂ የእግዚአብሔር ክብሩ ነው ነገርን መሰወር የምትሉ አቃርጫ እንዴት ቃል አለ እንዲያልኩኝና ያው መብራት ሲይዘኝ ነው ያወጣው ሰርች አደረኩኝና፣ ከዛ ፊት አንብቤዋለሁ። ባይብል አይደለም ቢ ሶስት ጊዜ ሶስት ጊዜ አንብቤዋለሁ። ለእኔ ግን የመዳኛ ቀን የነበረች ያቺ ስንፍና የድካ መንፈስ ያጎበጣት ሴት ከእለታት አንድ ቀን የተፈወሰችው ያ ሽባ የሆነ ሰውዬ፣ ለረጅም አመታት ሽባ የሆነ ሰውዬ ከእለታት በአንድ ቀን

ለስንት አመታት የፓስተሮችን ድካም፣ የመሪዎችን ድካም ለስንት አመታት ያን ቀን ግን እ ማጅራት የሚይዝቃል ይመጣው ማለ ማለፋችሁም ጊዜው ስለሆነ ማለት ነው። ጊዜው ስለሆነ አይቷታል። በቃ አይቶታል። በርተለሚው ሲጮህ ሰምቶታል። ከሌባት በአንዱ ቀን ሜይ ቢ የመጀመሪያ ቀን ሊሆን ይችላል። በገበያ መካከል ኢየሱስ እንደዛ ተመላልሶ የሄደ? አይደክመኝም፣ ቃሉን ለማንበብ አልደክምም። የእግዚአብሔር ቃል መዳኛዬ፣ መፈወሻዬ፣ ልጁን መምሰያዬ ሰጥቶኛል። ከዚህ በላይ ምንስ አንድ ቀን ጌታን እመስላለሁ። ቁልጭ ቁልጭ አስተያየቷ፣ ቁልጭ አደማመጧ፣ ቁልጭ አወራሯ፣ እንዴ እርሱ ነን ያልደከመው፣ ምንም አይደክመኝም አይደክመኝም አይደክመኝም፣ እና ያ ቃል ወደ ውስጥ የመጣው እግዚአብሔር ለካ ክብሩ ነው ነገርን መሰወር የሰውን ስህተት መሰወር በቃ ለክብሬ ነዋ፣ ሊሆን የሚገባው እርሱ ነገርን ከሸፈን፣ እርሱ ነገርን ከደበቀ ለካ ክብሬ ነው። የሰውን ገበና መሸፈን ለካ ክብሬ ነው መሆን ያለበት። ድግጥ አልኩ እና በቃ አዘንኩ፣ ቢኖም ዝም አልኩ። አይ ነው እግዚአብሔር በዚህ ጉዳይ ላይ እንደደረሰልን። ለአመታት ግን ስለ ሰዎች አውርቻለሁ፣ ለአመታት ሰዎችን አምቻለሁ፣ ለአመታት ግን እግዚአብሔር አምላክ ያን ቀን ላይ ቃል መጣ። የጊዜው ቃል ቋ የሚያደርግ ማለት ነው። ቅርብ ቀን ደግሞ መም ሰሞኑን የዘሪቱን መጽሐፍ ዝም ብዬ የመጀመሪያውን ፔጅ ብቻ ነው ያነበብኩት የቡክ ክለብ ስላለኝ ከጓደኞቼ ጋር ለማንበብ የመጀመሪያውን መጀመሪያውን ገጽ አነበብኩትና ወይ ያልኩኝ በቃ፣ ማን ያንብብ ማን ይጻፍ እንግዲህ ያልኩኝ፣ ማን ይጻፍ በዚህ ልክ ማን ይጻፍ፣ አቤት ጌታ፣ የገባው ሰው ታድሎ። እኛ ስንት የምንሸፍነው ነገር አለ፣ እጅ እጅ የሚል ብዙ ነገር አለ። ስህተታችንን ሽፍልፍል ና የምናደርግበት ነገር እና አይዶ ነው። በቃ አንበቤ እስክጨረሳው በጣም ነው የምቸኩለው አንድ የተጀመረ መጽሐፍ ስላለሱም ከጨርስኩ በኋላ ወደ ዛ ገባለሁኝ። ካነበብኩት በኋላ የሆነ ነገር ላለው እና ምንላችሁ ፈልጌ ነው። ብዙ ጊዜ ወይ በመዝሙራችን ብቻ ነው የምንታወቀው የጓዳ ነገራችን ድካማችንን አናነሳውም፣ እና ስለምንድን ነው እንደዚህ ያነሳሁት? ሰሞኑ አንደኛ ሳሙኤል ዝም እያነባለሁ፣ ምዕራፍ አንድ፣ ምዕራፍ ሁለት፣ ምዕራፍ ሶስት ላይ እንዲ ፖዝ አርጌ ቀራ ምዕራፍ ሶስት እና ቃሉ ምንድን ነው የሚለው? ው ብድግ ብሎን የመጣው በጣም ቦታው ላይ ከመገለጡ የተነሳ እንዲም ብሎም ድርስ አረገው ነው የሚወጣው እና ምን ይላል አንደኛ ሳሙኤል ምዕራፍ ሶስት። ያው በአንድ ቸርች ውስጥ እንደሚያገለግል ሰው ፓስተር እንዳለው ሰው ስርዓቴን ይዤ ማገልገል አለብኝ። ከፓስተር በታች መሆን አለብኝ፣ ማድመጥ አለብኝ፣ መስማት አለብኝ፣ ብለሲንጉን መቀበል አለብኝ። እና በተለያዩ ምክንያቶች ብዙ እንደዚህ አይነት ነገር ውስጥ እየለውበትም እና በዚህ ቃል ግን ድካሜን አገኘሁት። ምን ይላል ብላቴናው ሳሙኤል ከኤሊ በታች ሆኖ እግዚአብሔርን ያገለግል ነበር። ብላቴ ነው ሳሙኤል ከኤሊ በታች ሆኖ እግዚአብሔርን ያገለግል ነበረ። ሊገርማችሁ ነገር ከኤሊ በታች ሆኖ ኤሊ ምንድን ነው? በዛ ሰዓት የኤሊን ሁኔታ ብናነበው ምዕራፍ ሁለት ላይ እንትንላለን። መጀመሪያ ስለ ሳሙኤል እናበብ። ብላቴናው ሳሙኤል ከኤሊ በታች ሆኖ እግዚአብሔርን ያገለግል ነበር። በዚያም ዘመን የእግዚአብሔር ቃል ብርቅ ነበረ። ኤሊ ካህኑ ኤሊ እያለ ቃል ብርቅ ነበረ። ራእይም አይታይም ነበር። ካህኑ ኤሊ እያለ ራእይ አይታይም ነበር። እንዲህ ባለ ሁኔታ ሳሙኤል እና ይችን ላይፍ አልተለማመድኳትም። ያው እዚህም ከመጣሁ በኋላ ቆንጆ ቆንጆች ጥሩ ጥሩዋን አይስክሪም አይስክሪም የሆነችዋን ነገር በመዝሙር ነው የምታውቁኝ። ግን ላይፍ ላይፍ